ትራምፕ የኢራንን ኒውክለር ለመደብደብ ዛቱ። ዛቻውን ተከትሎ ኢራን አራስ ነብር ሆና ማስጠንቀቂያ ሰጣለች። ዶናልድ ትራምፕ የዓለም ስርዓትን ትቀበላለ፣ አልያ የሚመጣብህን ትቀበላለ ሲሉ የዛቱ ሲሆን ኢራን በበኩሏ ትራምፕ አያቶላ ላይ ያላቸውን አክብሮት የጎደለው የአነጋገር ዘይቤ ካላቆሙ እውነተኛ አቅሞቿን ለማሳየት እንደምትገደድ ዝታለች። እንመለስበታለን። በጎጃም ቀጠና አዲስ ዘመቻ መጀመሩን ተከትሎ ከባድ ውጊያ ተቀስቅሰዋል። ጎጃም አዲስ የመንግስት ሰራዊት ገብተዋል መባሉን ተከትሎ የተቀሰቀሰው ውጊያ ጠንካራ እንደሆነ እየተሰማ ነው። ፋኖ ጥቃት ተከፍቶብኛል ሲል የክልሉ ምክትል እርሰ መስተዳድር ዶክተር አብዱ ሁሴን ደግሞ ህግ ማስከበሩ ይቀጥላል ሲሉ አስጠንቅቀዋል። የክልሉን አሁናዊ ሁኔታም እናስቃኛቸዋለን። ጄኔራል ታደሰ ወረደ የሰጡት ሹመት ተቃውሞ አስነስቶባቸዋል ጄኔራሉ አለም ገብረ ውሃድን አማካሪያቸው አድርገው የሾሙ ሲሆን ሹመቱ የትግራይ ተቃዋሚ ፓርቲዎችንም ሆነም የማዕከላዊ መንግስቱን ያስደሰተ ሊሆን እንደማይችል እየተነገረ ነው ይህ በእንዲህ እንዳለ ጄኔራሉ በቀጣይ ቀናት ከጠቅላይ ሚኒስትር አብይ አህመድ ጋር እንደሚገናኙ እየተጠበቀ ነው ጉዳዩን የተመለከተ ዝርዝር ዘገባ ይዘናል በሌላ መረጃችን ብሔራዊ ባንክን የተመለከተ አዲስ ነገር ተሰምቷል ባንኩ አመታዊ ሪፖርቱን ያቀረበ ሲሆን በሪፖርቱ ላይ የተነሱ ሀሳ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 ሁለት ቤት ለገዛ አንድ ቤት በነፃ ይህ እድል እንዳያመልጦ 40% በሶስት ዓመት ከፍለው 60% ደግሞ ቤቱን እየኖሩበት እስከ 20 ዓመት ድረስ በባንክ ቀስ ብለው የሚከፍሉበት እድል ያመቻቸው ዲኤምሲ ሪል ስቴት ቀድሞ ለሚመጡ 20 እድለኞች እስከ 30% የሚደርስ ልዩ ቅናሽ አዘጋጅቷል በ8% ቅድመ ክፍያ ብቻ ማለትም ከ488000 ብር ጀምሮ በመክፈል ከባለ አንድ እስከ ባለ አራት መኝታ ቤቶችን በሚፈልጉት የካሪያ አማራጭ ማግኘት ይችላሉ ውስን ቤቶች ብቻ ስለቀሩን ፈጥነው ከታች ባለው ስልክ ይደውሉ። ትራምፕ የኢራንን ኒውክሌር ለመደብደብ ዛቱ። ዛቻውን ተከትሎ ኢራን አራስ ነብር ሁና ማስጠንቀቂያ ሰጣለች። ዶናልድ ትራምፕ የዓለም ስርዓትን ትቀበላለ አሊያ የሚመጣብን ትቀበላለ ሲሉ የዛቱ ሲሆን፣ ኢራን በበኩሏ ትራምፕ አያቶላ ላይ ያላቸውን አክብሮት የጎደለው የአነጋገር ዘይቤ ካላቆሙ እውነተኛ አቅሞቿን ለማሳየት እንደምትገደድ ዝታለች። ኢራን የአሜሪካው ፕሬዚዳንት ዶናልድ ትራምፕ በኢራኑ የበላይ መሪ በአያቶላ አሊ ካማኒ ላይ ያላቸውን አክብሮት የጎደለው የአነጋገር ዘይቤ ካላቆሙ እውነተኛ አቅሞቿን ለማሳየት እንደምትገደድ ማስጠንቀቂያ ሰጥታለች። ይህ ማስጠንቀቂያ የመጣው ትራምፕ በካሚኒ ላይ በተከታታይ ከባድ መግለጫዎችን ካወጡ በኋላ ነው። የኢራን የውጭ ጉዳይ ሚኒስቴር ባለስልጣናት እንደገለጹት ትራምፕ ከኢራን ጋር ስምምነት ለመድረስ ከፈለጉ በካሚኒ ላይ ያላ ቸውን የዛቻና የውርደት ንግግር ማቆም አለባቸው ብለዋል። ፕሬዚዳንት ትራምፕ በቅንነት ስምምነት ለመፈለግ ከፈለጉ በኢራን የበላይ መሪ በግራንድ አያቶላ ካሚኒ ላይ ያላቸውን አክብሮት የጎደለውና ተቀባይነት የሌለውን የአነጋገር ዘይቤ ማስወገድና በሚሊዮኖች የሚቆጠሩ ታማኝ ደጋፊዎቻቸውን መጉዳት ማቆም አለባቸው ሲሉ የኢራን የውጭ ጉዳይ ሚኒስትር ምክትል አባስ አራግቺ ገልጸዋል። አራግቺ አክለው ኢራናውያን የራሳቸውን ነጻነት ከፍ አድርገው እንደሚመለከቱትና ዛቻዎችንና ስድቦችን እንደማይቀበሉ ገልጸዋል። ትራምፕ በቅርቡ በሰጡት መግለጫ ካሚኒ ካስቀያሚና ሳፋሪ ሞት እንዳዳንኩትና ኢራን በእስራኤል ላይ በተደረገው ጦርነት ድል አድርጋለች ማለታቸው ውሸት ነው ብለው መናገራቸው ይታወሳል። ይህ የቃላት ምልልስ በሁለቱ ሀገራት መካከል ያለውን ውጥረት ይበልጥ ያባባሰው ሲሆን ኢራን አሜሪካ በእሷ ላይ የምታደርገውን ማንኛውንም አይነት ወታደራዊ እርምጃ ለመመከት እውነተኛ አቅሞቿን ለመጠቀም ዝግጁ መሆኗን ገልጻለች። ትራምፕ የዓለም ስርዓትን ትቀበላለህ አሊያ የሚመጣብህን ትቀበላለህ ሲሉ ነው አያቶላ ላይ የተሳለቁት። ትራምፕ የኢራን ጠቅላይ መሪ አያቶላ የሚገኙበትን እንደሚያውቁ የተናገሩ ሲሆን እርምጃ የመውሰድ ፍላጎት ግን እንደሌላቸው ገልጸዋል። እስራኤልም ሆነች የአሜሪካ ጦር የእሱን ሕይወት ሊያጠፉ ስለሚችሉ አልነግራቸውም ብለዋል። ይሁን እንጂ ኢራን ወደ ዓለም ስርዓት መመለስ አለባት አሊያ ነገሩ ለእነሱ አስከፊ ይሆናል ሲሉ ተደምጠዋል። በጎጃም ቀጠና አዲስ ዘመቻ መጀመሩን ተከትሎ ከባድ ውጊያ ተቀስቅሷል። በጎጃም አዲስ የመንግስት ሰራዊት ገብተዋል መባሉን ተከትሎ የተቀሰቀሰው ውጊያ ጠንካራ እንደሆነ እየተሰማ ነው። ፋኖ ጥቃት ተከፍቶብኛል ሲል፣ የክልሉ ምክትል ርዕሰ መስተዳድር ዶክተር አብዱ ሁሴን ደግሞ ህግ ማስከበሩ ይቀጥላል ሲሉ አስጠንቅቀዋል። ባድ ውጊያ ከተቀሰቀሰባቸው አካባቢዎች መካከል የምዕራብ ጎጃሟ ስመጥሯ ቋሪት አንዷ መሆኗ ታውቋል። በቋሪት ወረዳ ከባድ ውጊያ መቀስቀሱን የፋኖ አመራሮች ና የቋሪት ወረዳ ኮሚኒኬሽን ጽሕፈት ቤት በአሰራጮት መረጃ አረጋግጠዋል። ጎጃም ላይ በድንገት ከባድ ውጊያ የፈነዳው የመንግስትና የፋኖ ኃይሎች ከባድ ትንቅንቅ ከአንድ ወር በላይ ጋብ ብሎ ከቆየ በኋላ ነው። ባለፈው አንድ ወር ገደማ በአራቱም ቀጠናዎች በአንጻራዊነት ውጊያዎች ጋብ ብለው የነበረ ሲሆን የክረምቱን መግባት ተከትሎ በሁሉም አካባቢዎች ዳግም የማገርሸት አዝማሚያዎች እየታዩ ነው። በሁሉ ቀጠና በተመሳሳይ ሁኔታ ከራያ እስከ ላሊበላ ባሉ አካባቢዎች ከባድ ውጊያ መቀስቀሱ ተሰምተዋል።

ከባድ ፊልሚያ ሲጀመር በጎንደርና በሸዋ ቀጠናዎች ላይ ከወትሮ የተለየ ውጊያ ስለመኖሩ የተሰማ ነገር የለም። በጎንደር ቀጠና አልፎ አልፎ ውጊያዎች መኖራቸው የተሰማ ቢሆንም በተለይም በሸዋ ቀጠና ከወትሮ የተለየ እንቅስቃሴ አልታየም ተብሏል። የአማራ ክልል ፕሬዚዳንት አቶ አረጋ ከበደ የፋኗ ኃይሎችን ከጥቂቶቹ በስተቀር መደምሰስ መቻሉን በቅርብ ጊዜ ተናግረው ነበር። የቀረን መልሶ ግንባታ ነው ሲሉ በተደመጡበት በዚህ ንግግራቸው በክልሉ ሲንቀሳቀሱ የቆዩ ታጣቂዎችን ለማጥፋትና የጸጥታ ስጋ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 ጄኔራል ታደሰ ወረደ የሰጡት ሹመት ተቃውሞ አስነስቶባቸዋል ጄኔራሉ አለም ገብረ ውሃድን አማካሪያቸው አድርገው የሾሙ ሲሆን ሹመቱ የትግራይ ተቃዋሚ ፓርቲዎችንም ሆነ የማዕከላዊ መንግስቱን ያስደሰተ ሊሆን እንደማይችል እየተነገረ ነው ይህ በእንዲህ እንዳለ ጄኔራሉ በቀጣይ ቀናት ከጠቅላይ ሚኒስትር አብይ አህመድ ጋር እንደሚገናኙ እየተጠበቀ ነው የትግራይ ክልል ጊዜው አስተዳደር አቶ ዓለም ገብረ ውሃድን በምክትል ማዕረግ የፕሬዝዳንት የፖለቲካዊ ጉዳዮች አማካሪ አድርጎ ሹሟል። ሹመቱ በምርጫ ቦርድ የተሻረው ህወት በጊዜው አስተዳደሩ ካቢኔ ያለውን ቦታ እጅግ ከፍ አድርጎታል። በጊዜው አስተዳደሩ ካቢኔ ያለው የተፎካካሪ ፓርቲዎች ቦታም ከሶስት አይበልጥም። ከሰኔ 1 2017 ዓ.ም ምረት ጀምሮ በትግራይ ጊዜው አስተዳደር ፕሬዚዳንት ታደሰ ወረደ በምክትል ፕሬዚዳንት ማዕረግ የፖለቲካዊ ጉዳዮች አማካሪ ተደርገው የተሾሙት ዓለም ገብረ ውሃድ ከጦርነቱ በፊት እስከ አምና 2016 ዓ.ም ምረት ድረስ ነሐሴ ተካሂዶ ህገወጥ ነው የተባለው የህወሀት ጉባኤ ድረስ የድርጅቱ የፖለቲካዊ ጉዳዮች ኃላፊ በመሆን ሰርተዋል። በተጨማሪም ከጦርነቱ በፊትና በኋላም ከአምስቱ የህወሀት የፖሊት ቢሮ አባላት አንዱ በመሆን ሰርተዋል። በተካሄደው ጉባኤ ደግሞ ከነበሩት የኃላፊነት ቦታ ወርደው የህወ የህወሓት ማዕከላዊ ኮሚቴ አባል እንዲሆኑ የተገፉ ናቸው ተብሎ ሲነገርባቸው ቆይተዋል። ከዚያን ወር ጀምሮ ደግሞ በጊዜው አስተዳደሩ የከፍተኛ የኃላፊነት ቦታ ማግኘታቸውን ተከትሎ የደብረ ጽዮን ህወሀት በሌትናል ጄኔራል ታደሰ ወረደ በሚመራው ካቢኔ ከፍተኛ ቁጥር የያዘ እንዲሆን አስችሎታል። ብሔራዊ ባንክ አንዳንዴ ሊከስር ሌላ ጊዜ ደግሞ ከልክ በላይ ሊያተርፍ ይችላል ሲሉ የባንኩ ገዢ ተናገሩ። የባንኩ ገዢ ይህንን የተናገሩት በህዝብ እንደራሴዎች ምክር ቤት ቀርበው ለፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ ዓመታዊ ሪፖርታቸውን ባቀረቡበት ወቅት ነው። ቋሚ ኮሚቴው ብሔራዊ ባንክ በምንዛሬ ተመን ለውጥ ምክንያት ኪሳራ እንደገጠመው ተናግሮ ባንኩን ከኪሳራ በመውጣት ዘላቂና የተረጋጋ የፋይናንስ አቅም እንዲፈጠር የተጠቀመው ስትራቴጂ ምን እንደሆነ ጠይቋል። የባንኩ ገዢ የሰጡት ምላሽ በብሔራዊ ባንክ ለትርፍ የተቋቋመ ተቋም እንዳልሆነ መረዳት እንደሚያስፈልግ አስረድተዋል። ብሔራዊ ባንክ የትርፍ መስሪያ ቤት አይደለም ያሉት አቶ ማሞ ምህረቱ ኪሳራ ሲባል ሰው መጀመሪያ የሚመጣለት ልክ እንደ ትርፍ የተቋቋመ መስሪያ ቤት እቃ ሽጦ ወይንም አገልግሎት ሰጥቶ ያተረፈ የሚኖር መስሪያ ቤት መስሎ ይሰማቸዋል፣ ግን ይሄ አይደለም ብለዋል። ብሔራዊ ባንክ የተቋቋመው የዋጋ ንረት መረጋጋትን ለመፍጠርና የፋይናንስ ዘርፉን የተረጋጋ ለማድረግ ነው ያሉት ገዢው ብሔራዊ ባንክ ከሰረ የሚባ ባል ነገር የለም። ይሄ የሁሉም ሀገራት የማዕከላዊ ባንኮች አሰራር ነው ብለዋል። ብሔራዊ ባንክ ዘንድሮ አበድሮ ያልተመለሰለት ገንዘብ ስላለ ኪሳራ ደርሶበታል የሚባለው ውሸት ነው ብለዋል አቶ ማሞ ምህረቱ። ባንኩ ለመንግስት አሊያም ለግል ባንኮች አበድሮ ያልተከፈለው ገንዘብ እንደሌለ የተናገሩት ገዢው እስካሁን ያበድር ነው ከነወለዱ በትክክል ተመልሷል ሲሉ አስረድተዋል። እውነቱ ብሔራዊ ባንክ በሰራው ስራ የኦፕሬሽናል ትርፍ 276 ቢሊዮን ብር እንደሆነ ያስረዱት አቶ ማሞ ብሔራዊ ባንኩ አንዳንዴ የከሰረም ቢሆን ኢኮኖሚውን ሊያረጋጋ ይችላል ብለዋል። ለማሳያም ባንኩ ከሌሎች ባንኮች ገንዘብ በሚወስድበት ጊዜ ተለቅ ያለ ወለድ ይከፍላል። ወለዱ ከፍ ባለ ቁጥር ደግሞ የባንኩን ባላንስ ሽት ይነካል። ስለዚህ በብሔራዊ ባንክ የዋጋ መረጋጋት የዋጋ መረጋጋትን ለማሳካት ባንኩ አንዳንዴ ከስሮ ሌላ ስራ ሊሰራ ይችላል። ይህም በማዕከላዊ ባንክ አሰራር የተለመደና የሚጠበቅ ነው ሲሉ አስረድተዋል። ለማሳያም ያለፉት ሶስት ዓመታት የማዕከላዊ ባንኮችን ፋይናንሽል ሪፖርት ብንመለከት የአሜሪካ የማዕከላዊ ባንክ፣ የአውሮፓ ማዕከላዊ ባንክ ባንክ የእንግሊዝ ባንክ እና የኬንያን ማዕከላዊ ባንክ፣ ሁሉም ሞኒታሪ ኦፕሬሽንስ በሚሰሩበት ወቅት ኪሳራ ገጥሟቸዋል ብለዋል። ልክ ለትርፍ እንደተቋቋመ የአምራች ኩባንያ ብሔራዊ ባንክ አተረፈ ከሰረ መባል እንደሌለበት አቶ ማሞ በምክር ቤት ቆይታቸው አስረድተዋል። የደቡብ ሱዳን ታጣቂዎች የ12ኛ ክፍል ተፈታይ ተማሪዎችን ጠልፈው መውሰዳቸው ተነገረ። የደቡብ ሱዳን ታጣቂዎች የኢትዮጵያን ድንበር ጥሰው በመግባት የ12ኛ ክፍል ፈተና ወደ ዩኒቨርሲቲ እየተጓዙ የነበሩ ሴት ተማሪዎችን ጨምሮ ማገታቸውን ፖሊስ አስታውቋል። አራት ሴት ተፈታይ ተማሪዎች በደቡብ ሱዳን ታጣቂዎች ታፍነው መወሰዳቸውን የጋምቤላ ክልል ፖሊስ አረጋግጧል። እገታው የተፈጸመው በትናንትናው ዕለት ከቀኑ ሰባት ሰዓት አካባቢ ባኝዋክ ብሔረሰብ ዞን በጎጊ ወረዳ ተብሎ በሚጠራው አካባቢ ሲሆን አፋኞቹ የደቡብ ሱዳን ሙርሌ ታጣቂዎች ናቸው ተብሏል። ሙርሌ የተሰኘው የደቡብ ሱዳን ታጣቂ ቡድን ከ14 እስከ 27 ዓመት እድሜ ክልል ውስጥ ያሉ አራት ሴቶችን ያገተው መንገድ ላይ ተኩስ በመክፈት መሆኑ ታውቋል። ከታጋቾቹ መካከል የ12ኛ ክፍል ተፈታኝ ተማሪዎች እንደሚገኙበት ቢቢሲ አማርኛ ወጣው ዘገባ ያመላክታል። ከአራቱ ሴቶች መካከል ሶስቱ የ12ኛ ክፍል ተፈታኞች እንደሆኑ የተገለጸ ሲሆን ወደ ፒኞዶ ከተማ እየተጓዙ የነበረው ዛሬ ቅዳሜ ወደ ጋምቤላ ዩኒቨርሲቲ ለመሄድ ነበር። አራተኛዋ ታጋች 13 ዓመት ታዳ አስፈላጊ መሆኗን የሚናገሩት ኃላፊው ሌሎቹ ታጋቾች እድሜያቸው 18፣ 20ና 22 እንደሆነ የአካባቢው ባለስልጣናት አስረድተዋል። የታገቱ አራት ሴቶችን ለማስመለስ የጸጥታ ኃይሎች ቢሰማሩም እስካሁን ድረስ ያሉበት እንዳልታወቀ ባለስልጣኑ ገልጸዋል። ታጋቾችን ለማስለቀቅ የጎግ ወረዳ ፖሊስ አባላትና ሚሊሻዎችን በኋላም የፌዴራል ፖሊስ የሀገር መከላከያ ሰራዊትና የጸጥታ መዋቅር የጋራ ግብረ ኃይል መሰማራቱን የክልሉ ፖሊስ አስታውቋል። በደቡብ ሱዳን የሚንቀሳቀሰው የሙርሌ ታጣቂ ቡድን ከጋምቢላ ክልል የተለያዩ አካባቢዎች በተደጋጋሚ ሰዎችን እያፈነ እንደሚወስድ ይታወቃል። ቡድኑ ያገታቸውን አብዛኞቹን እንደሚገድልና ሱዳን ወስዶ ለጉልበት ስራ እንደሚሸጣቸው መረጃዎች እንደሚደርሷቸው ተገልጿል። በምግብ አድል ላይ በሚገኘው በ2017 ዓ.ም ብቻ 16 ህጻናት እና በመቶዎች የሚቆጠሩ ከብቶች በእነዚህ የታጠቁ ቡድኖች ተዘርፈዋል ተብሏል። መንግስት የድንበር ላይ ጥበቃውን በማጠናከር የኢትዮጵያን ድንበር ለዋላዊነት እንዲያስጠብቅና ዜጎችን ከጥቃት እንዲጠበቅ በተደጋጋሚ ቢጠየቅም ችግሩ ሊቆም አልቻለም።